ክቡራት እና ክቡራን የዚህ ቻናል ቤተሰቦች እንደምን አላችሁ? ዛሬ በአዲስ አይነት ስራ መጥተናል እና እያንዳንዱን ነገር ስቴፕ ባይ ስቴፕ እንድትከታተሉ እያልኩኝ፣ የማይረሳውን ሰብስክራይብ እና ኮፒ ሼር፣ ኮሜንት ማድረጋችሁን እንዳትረሱ። ዛሬ የማሳያችሁ አንገት ኦ የሚባል የልብስ አይነት ነው እና ሳይዝም አለው ሳይዟ፣ ያው ዙም በማድረግ እያንዳንዱን አይተም ማየት ትችላላችሁ። የመጀመሪያዋ ስልሳ አምስት ቁመት ናት ሁለተኛዋ አርባ አንድ ትክሻ ናት ሶስተኛዋ ዘጠና ሶስት ምትል ዙሪያ ደረስ ስፋት ነው ቀጥሎ ያለው ያው የሴት ስለሆነ ሰባ ስምንት ነው ወገብ ወገብ ከደረስ ስፋት ወረድ ብሎ ከጡት ወረድ ብሎ ያለው ፓርት ነው ቀጥሎ ያለው ደግሞ ዳሊ ስፋት ከዚህ ጋር የዳሊ ስፋት ዘጠና አንድ የሚለው ነው ከዛ የመጨረሻው የእጅየ ቁመት ነው እሱም ሃምሳ አምስት ይላል እና እያንዳንዱን ስቴፕ ባይ ስቴፕ አሳያችኋለሁ። በጽሙና እንድትከታተሉ እያልኩ ቀጥታ ወደ ስራ እንገባለን። መጀመሪያ ስልሳ አምስት ነው የሚለው ቁመቱ እንዳሳየኋችሁ፣ ስልሳ አምስት ላይ አስር እንጨምርበት እና ከዛ ኤችን ትመጣለች ሰባ አምስት ሆናለች። ኤችን ከፊት ወደኋላ እንደዚህ ጥፍ እናደርገዋለን። ከዛ ቼክ የታጠፈውን ቼክ እናደርገዋለን። 93 ለ2 23 ለ3 ለ4 ማለት ይቅርታ ለ4 ሲካፈል 23 ነጥብ 5 አካባቢ ይመጣል። የስፌት ትልቁን ነው እንደዚህ ስናጥፍ፣ ምክንያቱም ወገቡ ድረስ ስፋቱን ብቻ አይተን እንደዚህ ጥፍ ካደረግነው ከታች ዳሊው ሊበልጥ ስለሚችል በትልቁ ቁጥር ነው የምናጥፈው ትልቁ ቁጥር እዚህ ጋር የትኛው ነው? 93 የሚለው ነው። 93 ሲካፈል ለ4 23 ነጥብ 5 ይመጣል። ከዛ የስፌት ዚች ጋለች በቃ እንደዚህ ካረግን በኋላ ቀጥታ ከላይ አምስቱ ሴንቲ ያው መስመሪ ይቺ ስታንዳርድ አምስት ሴንቲ ስለሆነች አምስት እንደዚህ እናሰምራታለን። ትከሻ ላይ አብዛኛውን ጊዜ ተመሳሳይ ነው። ሰባት እንገበዋለን ከዛ የትክሻው ልኬት አርባ አንድ ይላል አርባ አንድ ሲካፈል ለሁለት ሀያ ነጥብ አምስት ይመጣል የስፌት አንድ ተኩል ሀያ ሁለት አጠቃላይ ይመጣል እና ከዛ ብብቱን ለመውረድ በነገራችን ላይ እዚጋ ያልነገርኳችሁ ከስተማሩ ኦርደር ያደረገው እንደ አጋጣሚ ሆኖ በዚች ዲዛይን መሰረት ይሰራልኝ ብሎ ነው እና አሁን እኔ እዚጋ ማሳያችሁ የዚችን ዲዛይን አቆራረጥ የዚችን ነው የማሳያችሁ፣ መከታተል ይጠበቅባችኋል ማለት ነው። ከዛ ብብቱንም እንደዚያው ለአራስ እናካፍለው ሀያ ሶስት ነጥብ አምስት አካባቢ መጣን። ከዛ ደረስ ፋቱም እንደዚ ሀያ ሶስት ነጥብ አምስት የስፌት ሁለት ሴንቲ ንሰጠዋለን። ከዛ እዚህ ጋር ከብብቷ ወገብ አስራ አምስት እንወርዳለን። አስራ አምስት እንወርድ ወገቧ ሰባ ስምንት ስናካፍል ለአራት ከዛ ወገብ ላይ ብዙ ጊዜ ሸፕ እንዲሆን ፊንስ ምናምን ስለሚያዝ ያው ሶስት ሴንቲ ይሰጣል። ከዛ ዳሌው የመጨረሻው ላይ ዳሌውን ዘጠና አንድ ይላል። ያው ደረት ስፋትና ዳሌ አብዛኛውን ጊዜ ነው የሚመጣው፣ ዘጠና አንድ ነው የሚለው። ዘጠና አንድ ሲካፈል አራት ሀያ ሁለት ነጥብ ሰባ አምስት አካባቢ ይመጣል ያው ከዛ እያንዳንዱ ቾክ ምልክት ያደርግንባቸውን በማስመሪያ እናገናኛቸዋለን። እዚህ ብብቱ ጋር ከርብ ነገር እንሰራዋለን። ከዛ እያንዳንዱን ስቴፕ ባይ ስቴፕ እንደዚህ በቾክ ምልክት ያደረግንበትም እናገናኛለን ማለት ነው። ከዛ ትክሻንም እንደዚህ እናሰምራለን። ከዛ የኋለው ሶስት ሴንቲ ነው ብዙ ጊዜ የሚበላው። ወሰንኪ እና ሰምረና ይችን እንደዚህ እናገናኛታለን። ው ግን ማለት ነው ከዛ የጀርባው እና የፊትለፊቱ እንደዚህ ልዩነት ስለሚኖረው የፊትለፊቷን ተለመደች ወይጫ አምስት ሴንቲ አለች፣ አረ እንቀነሳታለን። ከዛ እዚሽ ጋ ሰባ ሴንቲ። ለምን ከዚች ጋ የታችሁ ከሆነ ተዳፋት አላት፣ እዚሽ ጋ የተመለሰች እሷን ለመቀነስ ይችን ተዳፋቷን ለማስተካከል ነው የፍለፊቷ የምንቀንሰው ይችን ቀጥ አድርገን እንደዚህ ቆርጣታለን። ከዛ ከብብቱ ጋር ሁሌም ይሄ የአዋቂ ስለሆነ ስምንት ስምንትን ወርደውና ከዚህ ጋር ሰባት የገባ ነውን ይነ ከረብ አድርገን እንደዚህ እናገናኝና ከዚህ ጋር የፍለፊቷ ተዳፋቷን አርገን እንደዚህ ፍሪ አንድ ስኬች ይችም እንቆርጣታለን ማለት ነው። አዎ እቺ ፍሪ አንድ ስኬች የሰራናት እዚህች እናስወግዳታለን ከዛ ይሄ ሁሌ ግብት ሲሰራ የፊት ለፊቱ ከጀርባው ትንሽ ቀነስ ማለት አለበት። አንድ ተኩል ሁሌ እንደዚህ ይሄንን በላን እናደርገዋለን። ከዛ እዚህ ሳምፕሉ ላይ እንዳያችሁት ከፊት ለፊት ከፊት ለፊቱ ይሄ ማስኪያ ማጥበቢያ ያለ አይደል፣ ብዙ ጊዜ እንደፈለገ አንገት ለማስገባት እና ለማስወጣት፣ ይሄ ፊት ለፊቱ 15 ሴንቲ ተሰልጥቋል። እዚህ ሳምፕሉ እንደሚያሳየው ማለት ይሄው የዲዛይኑ ፍላጎት ስለሆነ ነው እንጂ ብዙ በእንደዚህ ሆኖ ብዙ አይነት አሰራር አለ፣ ግን ይሄ 15 ሴንቲ ወርዶ የፊት ለፊቱ ሰንጥባ አስራ አምስት ሴንርእጅ እንደዚህ ሰንጥቄ አሳያችኋለሁ ማለት ነው። ይችን እንደዚህ ሰንጥቃታለን። ዋናው እንግዲህ ቦዲው ይህን ይመስላል። በዲዛይኑ መሰረት እዛው ቀጥታ ምንድን ነው ከጎን የወጣውን ለአንዳንድ ማሟያ እናደርገዋለን። እሱም ምንድን ነው? ሶች አሉ ከታች ይህ ብዙ ጊዜ አስራ ስምንት በአስራ ስድስት ነው። እንደዛ የተሰራው ያጋሪችን ምናምን አድርገን ምናምናርገን ሀያ ሶስት ስፋቱን ሀያ ሴንቲ ላይ እናደርጋለን። እንደዚህ አገናኝተን ሪቫን ስላለው ተደራቢ እንጨመረለታለን። ተደራቢው አራት ሴንቲ ነች። አራት ሴንቲ እንደዚህ ያርገን። ይቺ እሷ ተደራቢ ማለት ነው አአ እስቆርጥ እናስገባለን። ከዛ ሌላ ተጨማሪ ደግሞ ይህቺ የፊት ለፊቷ፣ ይህቺ የተሰነጠቀችው እሷን የምንሰራበት አስር ሴንቲ በሀያ ትች አስር ናት። ወደዚህ ሀያ ሴ ማለት የአንገት መፈልቀቂያ ማለት ማለት ትችላላችሁ። የአንገት መፈልቀቂያ ያስገባል እዛ ቀጥታ ነው። እዚህ የሚያሳየው ሳምፕሉ እጅ እየጉርድ ነው። እጅ እየጉርድ ነው ሳምፕሉ የሚያሳየው ግን አሁን እዚህ ጋር ሳይሆን ምንድን ነው፣ እጅ እየሙሉ ስለሆነ የእጅ እየሙሉ ነው ማሳያችሁ። እጅ እየሙሉ ስለሆነ ነው። እጅም ደግሞ ለዚህ እንደምቆር እያንዳንዱን አሳያችኋለሁ። መከታተል ታ የደረስ ፋቱ ዝና ከፍለው ናራት

እንደዚህ ማገናኘት ይቻላል ግን ይሄ በፍሪ ሃንድ ስኬችም እንደዚህ መስራት እንችላለን ወይ? ቸር ፍሪ ሃንድ ስኬች ይሰራናል። እጁ ይህን ይመስላል። ከዛ የሚ ያላሟላ ነው። ምንድ ነው ከላይ አንገቷ ይች ዙሪያዋን የዚችን መስሪያ ማለት ነው። ኳሌታ ልትሉት ትችላላችሁ። ኳሌታ መስሪያ እናስገባለን ማለት ነው። እንደዚህ እናሰምርና አምስት ሴንቲ ከዛ ልክ ከጀርባ እንደገባ ነው። ቅርጹ እንዲመሳሰልልን ነው። እንደዚህ ሲቀመጥ ሲሰፋ በኋላ እንዳያስቸግር ቅርጹ ማያስላለበት ነው። እንደዚህ አሁን እያንዳንዱ ለማሳየት ነው ሞክረው። የኋላዋ ናት። የፊት ለፊቷ ደግሞ ስምንት አድም ወርድን ያገኘናት ስምንት ወርድና እንደዚህ ከእዛ የገባነው ስንት ነው? ሰባት ይችን እንደዚህ እናገናኛለን። እዛ ስፋቱን አዎ፣ አራት እናደርገዋለን። በዚህም አራት ያው ተሰፍቱ ስለሚሰወር ይቺ 2 ታይምስ አገን እዚህ ላይ ይሄ ምንድነው፣ ወጥ ማረግ እንችል ነበር። ግን ይሄ ሲሰፋ በመሀል ስብስብ ስብስብ የማለት ባህሪ እንዳይመጣ ነው። እንደዚህ ነው የምቆርጠው እንጂ ወጥ ማረግ እንችል ነበር። አዎ እዛው ብሎ ማገናኘት እዛ እዚጋ ያላሟላ ነው ምንድነው? እጇ ላይ እቺ ለጥፋለች አለ እጅ ያው የቆረጥኩት እጅ ሙሉ ነው ግን እጅየ ይውድናት ለዚች ተደራቢ እናሟላለን ማለት ነው ማለት ነው አስራ አምስት አይደል ያልኳችሁ ከታች ከነሱ ፌጡ ምናምን አስራ ሰባት ካፎ ማለት ነው። ይሄ አንገት ዋ ይችን ትመስላለች። አንገት ማለት ይቀጣል። አንገት በዚህ መ ተጠናቋል። ከዛ ደግሞ አላባሽም አለው። አላባሽም ደግሞ ማለት ሱሪውን ሸምቀቆ ይባላል። እሱ እንዴት እንደሚቆረጥ ስቴፕ ባይ ስቴፕ አሳያችኋለሁ። እሱንም በጽሞና እንድትከታተሉ እያልኩኝ ያው የተለመደ ሼር እና ሰብስክራይብ ኮሜንት ላይክ ማድረጋችሁን እንዳትረሱ። አሁን ይሄ ዲዛይኑ ከሱሪ ምንም የሚለየው ነገር የለም። ምንድነው ሸምቀቆ ሲሆን ወገቡ ብዙ ጊዜ በዳሌ ነው የሚወጣው እና እሱን እንዴት እንደሚሰራው ተከታተል። አሁን ይህ ሳይዝ ቁመት ዘጠና አንድ ይላል፣ ወገብ 74 ዳሌ 98 ይላል። ያችን እንደምታያት ከዛውን ቁመት አስር ሲጨመርበት መቶ አንድ ይመጣል። በመቶ አንድ ተቆርጧል። ከዛ ዳሌው 98 ሲካፈል ለአራት 24.5 አካባቢ ይመጣል። ከዛ ቁመት 91 ነው። 91 ላይ እናሰምራለን። ከዛ የስፌት 5 ከዛ ሲካፈል ይሄ ከዳሌው እስከ እግሩ ጥፋት ሲካፈል ለሁለት ይሄ ስንላከው 65 ሲካፈል ለሁለት 32.5 ከጉልበቱ ትንሽ ከፍ ማለት ስላለበት አምስት እንጨምርበታለን። 37.5 ይሆናል ማለት ነው። በዛይችን አምስት ሴንት ናት የቅድም እንደነገርኳችሁ ስታንዳርዱ አምስት ስለሆነች ከፍተቶ አምስት ሴንቲ ሴንት፣ ከዛይችንም ቀጥ ያለ መስመር መቶ ሰማንያ ዲግሪ መሆን አለበት ቀጥ አድርገን እንደዚህ እናሰምረዋለን። ከዛ እዚሽ ጋር አምስት ከዚሽ ጋር 4 ከዚሽ ጋር 0 ዳሌው ጋ ማለት ነው። እዛ እነዚህ ነጥቦችን እናገኛለን። ይችኛው እንደዚህ ዜሮ ላይ ታበቃለች። ይሄም አራት ሴንቲ ነው መሆን ያለበት። ከዛ ብዙ ጊዜ ቀደም ልገልጽላችሁ እንደሞከርኩት ዘጠና ወገቡ የሸምቀቁ ምክንያቱም ዚፕ ምናምን ስለሌለው ዙሪውን በላስቲክ እና በገመድ ስለሚሰራ በዳሌው ወገቡ 74 ላይ 74 ላይ ነው ተቀመጠው በዳሌው ነው 98 ላይ 8 98 ሲካፈል ለ4፣ 24 ነጥብ 5 ይመጣል። ከነዚህ ስፌቱ ምናምን 25 አንድ ሴት ለስፌት እንሰጠዋለን። ከዚህ ጋርም እንደዛው አንድ አይነው ወጥ ነው ምክንያቱም ከታች እንደዚህ ስንለብሰው ዳሊ አልፎ ወገብ ጋር መድረስ ስላለበት ነው። በዳሊ ወጥ ነው ያለው እና ከታች ግርጌው ስታንዳርዱ 18 17 ነው ይሄ ሸምቆቁ ስለሆነ ትንሽ ዘና ማለት ስላለበት 18 አድርጌአለሁ። ከዚች እናገናኛለን ከዚች ጋር ፊት ለፊት ላይ ሶስት ሴንቲ ከዚች ጋር ዜሮ እንደዚህ እናገናኛለን። ከዚያ ባሰመርናት አሁን ዲዛይን ያደረኩት ፍሮንቱ ነው። ፍሮንቱን

ፍሮንቱ በዚህ መልኩ እንደዚህ ካወጣን በኋላ እቺን ከጀርባው ላይ እንደዚህ አስተካክለን ቁጭ እናረግና እንደዚህ ካስተካከልነው በኋላ ከዚህ ወጣ ገበያ ያለ ምናምን ስለሆነ እሱ ልክ በዚህ በፍሮንቱ ጎን ቀጥ ብሎ እኩል ኮንስላ ስላለበት ገበያ ያጣ ያለውን እናስተካክላለን። ይጀርበው ባኩ በአምስት ሴንቲ ከፍሮ ከዚህ ፓትሌቱ ጋር ከዚች ከላይ ከንትኗ ሰፋ ሶስት ሴንቲ ቺኛዋ ሶስት ሴንቲ ከፍ ትላለች። ከዚችኛዋ ደግሞ አምስት ሴንቲ አምስት ሴንቲ ከፍ ማለት ስላለበት ከዛ ይሁን እንደዚህ ተቀረጸ በኋላ በተለይ እዚህ ጋር አሁን ሁሌም ተመሳሳይ ሊሆን ይችላል በጣም መቀመጫቸው ከፍ ያለ ሰዎች ሲሆን እዚህ ከጀርባው ላይ እየጨመረ ይሄዳል። የተወሰነ እየጨመረ አንድ ሴንቲ ሁለት ሴንቲ እየጨመረ ይሄዳል ከኖርማሉ ማለት ነው። አሁን እዚህ እስከዚህ አምስት ሶስት ከነበረ አምስት ሊሆን ይችላል ልዩነቱ ወይ ሰባት ሊሆን ይችላል እንደየግለሰቡ ፊዚካል ይወስነዋል ማለት ነው። ከዛ ከታች እግሩ ጋር ሶስት ሴንቲ ከዚህ ዳሌው ዘጠና ስምንት ሲካፈል አራት ዘጠኝ ነጥብ ስምንት አካባቢ ይመጣል። ማለት ለ10 98 ሲካፈል ለ10 98 እናደርገውና እዛ ይችን በፓትሌቷ ስትሬክ ከርብ እናረጋታለን ከዛው ከዚሽ ጋር አምስት ከዛ ይችን በፊት ለፊቷ ባወጣናት ለዚህ እናነጥፈና እንቆርጣለን ማለት ነው። ይ ከጀርባ የወጣው ኪስ መሆን ይችላል። ኪሱ አስራ ስድስት በሰላሳ 0 ስፋቱ አስራ ስድስት ማለት ታጥፎ ሰላሳ ሁለት በሰላሳ ገርባ አድርገን ዜጎን ነው የወጣው። ያው ለወገብ መሆን ቢችል ኑሮ ለወገብ እናደርገው ነበር፣ ግን ለወገብ ትንሽ ስለሚያጥረብቅ ቁመቱ አጠር ብሎ ዳሌዋ ሰፋ ስላለች፣ ይችን እንደዚህ በመጀመሪያ በለቋት አንጥፌ አስተካክዬ እዚህ ቀረጭ ይገ አስገባታለሁ። ከዛ ምንድነው የሚጠበቅብን ወገብ። ከዛ ይሄ ገመዱ ነው ይሄ ሸምቆ ላስቲክ ይሄ ወገብ ነው። ወገብ ደግሞ አስራ ሁለት ሴንቲ ነው። እንደዚህ አድርገን የዛሬውን ስራ በዚህ መልኩ አጠናቀናል። ክቡራትና ክቡራን የዚህ ቻናል ቤተሰቦች፣ ያው አዲስ የሆናችሁ ሰብስክራይብ፣ ሊንክ፣ ሼር ማድረጋችሁ እንዳትረሱ፣ ኮሜንት መስጠታችሁም እንደዚሁ የነበራችሁ ደግሞ የተለመደውን አካሄዳችሁ ተግባራዊ ማድረግ በሌላ ጊዜ በተመሳሳይ ሰዓት በሌላ አይነት አሰራር እስክንገናኝ ለዛሬው በዚህ ጨርሰናል። ባይ ባይ።